ስን ክርስቶስ ብሎ ማመን ነው የእግዚአብሔር ልጅ የሚያስደርገው። እሺ፣ አዎ። ስለዚህ መጀመሪያ ውይይት ስናደርግ፣ ለምሳሌ እኔ ቁርአን የእግዚአብሔር ቃል አይደለም ብዬ ቶታሊ አላምንም፣ ከእግዚአብሔር የወረደ ነው ወይም ከፈጣሪ የወረደ ነው ብዬ አላምንም። አንተ ደግሞ መጽሐፍ ቅዱስ ከእግዚአብሔር ነው ብለህ አታምንም። ስለዚህ ውይይታችን ራሱ ይጋጫል። ለምን መሰለ፣ እንደ ልብ ወለድ አይነበብም ስለ ስላሴ አንድ ሴት ስታወራ ሰምቻታለሁ። የስላሴን ኃይል ለመቀበል መጀመሪያ የመንፈስ ቅዱስን እውነት መቀበል መቻል አለብን። ስለዚህ ጉንጭ አልፋ ወሬ እንዳይሆን ሁላችንም፣ ምክንያቱም ይኸውልህ እዚህ ውስጥ አሁን በጣም ብዙ ሰው ይከታተለናል። ዩዘር ከይቅርታ ጋር ከይቅርታ ጋር በጣም ይቅርታ። ኢየሱስ አምላክ ነው ብለሽ ታምኛለሽ? በጣም ዴፊኒትሊ፣ አምናለሁ

አንዱ አምላክ ደግሞ ምን አለመሰለሽ አንዱ አምላክ ባይብል ላይ ሲናገር፣ ቆይ ላውጣለሽ፣ ተክስ ላውጣለሽ እና ትንቢተ ኢሳያስ ምዕራፍ 50 ላይ አንተ መጽሐፍ ቅዱስን አትረዳው በመንፈስ ስለማትረዳው። እሺ አንዴ ቆይ፣ ኧረ መንፈስ ቆይ አንዴ፣ አንቺ ለአንቺ ቆይ፣ ቢገለጥልሽ ጥሩ ነበር እኮ እሱ። አሁን ምዕራፍ 51 ነው፣ ምዕራፍ 51 ላይ መሰለኝ ቁጥር 12 ላይ ይመስለኛል፣ ያልተሳሳትኩኝ አዎ ነው። ምን አለመሰለሽ የማጽናናችሁ እኔ ነኝ። እኔ ነኝ ያለ ማን ነው? እኔ ነኝ የሚለው ያህዌ ነው። አይደለም? ጥሩ የሚሞተውን የሚሞተውን ሰው እንደ ሳርም የሚጠወልገውን ሰው የሰው ልጅ ልትፈራ ዘንድ አንተ ማነህ ይላል። እንደ ሰው እንደ ስለዚህ አሁን ኢየሱስ ጠውልጓል፣ አንፈራውም። ከይቅርታ ጋር ያድ ይኸውልህ፣ ልንገርህ፣ ይሄ ቃል ልክ ነው። ይኸውልህ እንደ ሰው የሚረክፈውን ሰውን ልትፈራ አንተ ማነህ? እኮ እንደ ሰው የሚጠወልቀው፣ ምን አለ? ምን እንደ የሚጠወልቀው ለክ የሚሞተው ኢየሱስ ሞቷል። ሁለተኛ እንደ ሳር የሚጠወልቀውን የሰው ልጅ ትፈራ ዘንድ አንተ ማነህ? አለ። ስለዚህ ኢየሱስ ተወልቋል፣ ሞቷል፣ አልፈራውም። በቃ እኔ እግዚአብሔር ቃል አለ ባይብል ላይ፣ በቃ አልፈራውም። ይቅርታ። ፍርሃት፣ መፍራትና አለፋት ደግሞ ከምን ጋር የተያያዘ መሰለሽ? እሺ፣ አምልኮ ጋር የተያያዘ ነገር ነው። ዘይ መልክም፣ እሺ እሺ እንደገና እኔ ደግሞ ድል ስጠኝ። በመሀል ስለገባሽ አንድ ማስታወቂያ ልስራ ከይቅርታ ጋር እሺ። በጣም ይቅርታ ፍቅር የለም ጠብቀሃል። እሺ አንድ ሺህ ሶስት መቶ ሰዎች ቁም ነገር አሁን ግቡና ማለት ነው። አንድ ሺህ ሶስት መቶአችሁም አብዱልከሪም የለቀቀውን ቪዲዮ የዳዋው ተደራሽ እንድትሆኑ አላህ ዘንድ ምንዳን እንድናገኝበት ግቡና አንዴ ሼር፣ ኮፒ ሊንክ እያደረጋችሁ ቁጥር ጻፉኑና ተመልሳችሁ ማለት ነው እሺ ማድረጋቸውን እርግጠኛ እንድንሆን አንዴ ገባ ገባ በሉና፣ ፎሎ ያላረጋችሁት ፎሎ አርጉትና የለቀቀውን ቪዲዮ ሼር ኮፒ አድርጋችሁ የሚገባውን ነገር ሁሉ አድርጋችሁ ነው። ኦኬ ያደረጋችሁ ቁጥር እያሳያችሁ እሺ። ዩዘር ስለዚህ አሁን የሚጠወልገውን እንደ የሚሞተውን ሰው እንደ ሳርም የሚጠወልገውን የሰው ልጅ ትፈራ ዘንድ አለ እግዚአብሔር። አንዱ አምላክ ነው ይህንን ያለው። ስለዚህ ኢየሱስ ከአንዱ አምላክ ውጭ መሆኑን መጠውለጉና መሞቱን ያሳያል ማለት ነው። እኔ ልቀጥል። ጨረስክ? ቀጥያው ስንናገር በእኛ በእግዚአብሔር ቃል ወይም በመንፈስ በመጽሐፍ ቅዱስ ስንናገር አንዱን ሰው የሚያስተው ሰው እሱ በአንገቱ ላይ የድንጋይ ወፍጮ ታስሮ ወደ ጥልቅ ባህር ቢጣል ይሻለዋል ይላል። ስለዚህ ስንናገር፣ ለምሳሌ እኔ መነጋገር፣ እኔ የወንጌል አማኝ ቤተክርስቲያን ሴት ነኝ። እኔ ከኦርቶዶክሳውያኖች ጋር ብነጋገር እነሱም በመጽሐፍ ቅዱስ ያምናሉ፣ እኔም በመጽሐፍ ቅዱስ አምናለሁ። ስለዚህ እንግባባለን። የማግባባንን ነገር ርዕስ ላይ ይዘን እንወያያለን። አንተና እኔ ግን ቶታሊ አንግባባ። ምክንያቱም እኔ ቁራን ቅዱስ ቁራር የማምን ሴት ነኝ። አንተ ደግሞ መጽሐፍ ቅዱስ የእግዚአብሔር ቃል አይደለም፣ ከአንዱ ወደ አንዱ ይጣረሳል የምትል ሰው። ስለዚህ ቶፒኩ ላይ ስመጣልህ ቶፒኩ ላይ ስመጣልህ፣ እግዚአብሔር እንደ አንተ ማነህ እያለ ነው። ልክ ነህ። እሱ ጋር ስመጣልህ፣ ቶፒኩ ላይ ስመጣልህ፣ ጌታ የሱስ ክርስቶስ ሰው ሆኖ ነው የመጣው። ስለዚህ ሞቷል፣ ተነስቷል፣ ጠውልጓል፣ ተገርፏል፣ ተጠምጧል፣ ልክ እንደ እኔ እና እንደ አንተ። እግዚአብሔር እግዚአብሔር ያስሰው። ስለዚህ ያ የጠወለገውን ሰው መፍራት ይገባኛል ወይስ አይገባኝም ነው? እኮ እዛ ላይ ነው። ይኸውልህ እናንተ ልንግባባ እማንችለው የመንፈስ ቅዱስን የቅዱስን መንፈስ አይደለማ። ጌታ እኮ ነው እሱ፣ የውል ጌታ ዛሬ ሆኖ ጌታ ያደረገው እግዚአብሔር፣ ሰው አድርጎ የፈጠረው እግዚአብሔር፣ ከዛ ያስገኘው እግዚአብሔር፣ ህይወት የሰጠው እግዚአብሔር፣ መድኃኒት አድርጎ የላከው እግዚአብሔር። ምን ያላደረገው ነገር አለ? ሁሉንም አደረገው እግዚአብሔር። ታዲያ እኛ ምን አገባ ነውኛ። ስለዚህ ያደረገው የነብዩ መሀመድ የዘር ግንድ ወደዛ ሲሄድ በአዳም ውስጥ ይካተታል አይደለ? ያንተም የኔ፣ አይ አይ የኔና ያንተ የዘር ግንድ ወዴት ይሄዳል ወደ አንዳንድ ይሄዳል የኢየሱስ ክርስቶስ ግን የኢየሱስ ክርስቶስ ግን ከአብ ነው የመጣው ዘሩ ከአብ እውነት ነው እናመሰግናለን እናመሰግናለን ይሄ ቦታ መስመክ ከፈለግሽ እንፈቅድልሻ እንፈቅድልሻለን አንድ ሦስት መቶ ሰው አለ ትሰንቂያለሽ ግን ስለ ውይይት ስነ ስርዓቶች ማዳመጥ አለብን ሐሳብ መቀበል አለብን ሀሳብ መስጠት አለብን አንቺ ቅድም እንደተናገርሽው ይሄ መጽሐፍ የሚረዳው ሰው መንፈስ ቅዱስ የተገለጠለት ሰው ከሆነ አንቺ ከተገለጠልሽ ነገር ጊዜ ጠብቀሽ ልታስረጀው ይገባል ኢብራሂም ተሳስቶ ከሆነ ማለት ነው ስለዚህ ከመጽሐፍሽ ነው የሚጠቅሰው። የሚያነሳቸው ሀሳቦች የማይስማሙሽ ከሆነ ቢጥምሽም ባይጥምሽም እስኪጨርስ ታዳምጨዋለሽ። ከዛ በኋላ እሱ ከጨረሰ በኋላ የሆነ ታይትል ይዛችሁ አውሩ። ካልሆነ ግን እዛም እዚህ የምትዘሉ እኛ እንጠቀምም። እዚህ ቦታ የተቀመጥነው ጊዜያችንን መስዋዕትነት አርገን እንጂ መቼም እድሜያችንን መስዋዕትነት አርገን ነው። እዚጋ አይደል? ከእድሜያችን የተወሰነ ጊዜ ሰጠን የተቀመጥነው ስለዚህ ሀሳብ ለመለዋወጥ ነው። ፈቃደኛ ከሆንሽ ውይይት ማድረግ ምትች ከሆነ አንድ ርዕሰ ጉዳይ ምረጡና ስለ የትኛውም መጽሐፍ በዚህ ጉዳይ ላይ በዚህ ረሰ ለምሳሌ ለምሳሌ አንቺ አሁን ኢየሱስ አምላክ ነው ብለሽ የምታምኝ ከሆነ አንቺ ከመጽሐፍሽ ላይ እሷን ከቁርአን አምጪ አይልሽም። ገብቶሻል። ካመንሽበት ራስሽ ከምታነቢ መጽሐፍ ከወንጌል ላይ ይሄንን የሚጠቅሱ እውነታዎችን አምጪልኝ ይልሻል። ተራሽን ጠብቀሽ አምጥሽ ታሳይዋለሽ። ከዛ ውጪ ግን እኛ እዚህ ጋር ተቀምጠን ሲንጭንትን ሲሆን ሲረባበሽ ምንም መደስ አይልም። ስለዚህ የሆነ ታይትል መርጠሽ ከመጽሐፍሽ፣ እራስሽ ከምታምኝበት መጽሐፍ ላይ የሚጠየቅሽን ጥያቄ ከማማሩ ተግባቡ እሱ ነው የምንፈልገው። የምትችይ ከሆነ ይቀርታ፣ አልሆነ ደግሞ ግጭ። አይ ችግር የለም ምንም እንኳን አላደረግሽም፣ ግን መደማመጥ አለብሽ። አሁን እሱ ሆነ ሀሳብ ያንሳ፣ አንቺም ታይም የምጠብቀሽ፣ ተናገሪ፣ ትምህርት እንውሰድ። ያው መቼም በእውቀት ሙሉ የሆነ ሰው የለም አይደል? ተሳስቶ ከሆነ ታም የሚወለድሽ አንቺ ተሳስተሽ ከሆነ ስለዚህ ይቀጥል። ከዛ ተራ በተራ አውሩ። እኛም ምን እንድ ትምህርት እንቅሳ፣ አንቺም ከተገለጸልሽ መንፈስ ቅዱስ አሳይን፣ በቃ እዚህ ጋር እውነታውን አስረድኝ እስቲ። እኛም ከጥፋት እንድንወጣ ነው አይደል? በመደማመጥ መሆን አለበት ብዬ ነው። ስለዚህ ቀጥሉ። ኢብሮ ይቅርታ ገባውብ አፏን፣ ችግር የለም ሀቢቢ ጀዛክላ። እንግዲህ ያው በቃ በአጭሩ ምንድን ነው እስቲ አንድ ሰብሰብ አርጌ ሀሳቢ ልናገር እና ኢየሱስ ባይብል ላይ አንድም ቦታ ማለት ነው ቅርታ አርጉልን ክርስቲያኖች፣ አንድም ቦታ የባህሪ አምላክ መሆኑን ነው የሚናገርበት። እንደውም የነብይ ደረጃ ራሱ አለው ለማለት በጣም አስቸጋሪ ነው። አሁን እዛ ውስጥ አልገባም እና ግን በቃ ነብይ ነው ተብሏል፣ ሰው ተብሏል። ከዚህ ውጪ ኢየሱስ አምላክ ነው የሚል በባህሪው እራሱ አምላክ ነው የሚል አንድ ስባሪ ጥቅስ የለም። ስባሪ ጥቅስ ማለት ነው ምንድነው ያለው ኢየሱስ የተወለደው ከሴት ልጅ ነው። በቃ ምን አለ? ሐዋር 10 አምራፍ 13 ቁጥር 23 ላይ ከዚህም ሰው ዘር አለ ከማን ከዳዊት ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን አመጣ። ያረገው ማን ነው? መድኃኒት አርጎ አምጥቶ ለእስራኤል መድኃኒት እንዲሆን ያደረገው እራሱ እግዚአብሔር። እኛ እኛ ምን እናድርግ ታዲያ? ከዳዊት ዘር የመጣ ከሴት የተወለደ ከሴት የተወለደውን ልጁን ላከ ነው የሚለው እግዚአብሔር ምንድነው ማለትም፣ ያው እንግዲህ እግዚአብሔር ቃል ነው ብለው ቢያምኑ ባይሆኑ እንኳን መጽሐፉ የእግዚአብሔር ቃል እሺ። አሁን ለውይይቱ ሲባል እንበል፣ ገላትያ አራት አራት ላይ ከሴት የተወለደው ልጁ ላከ ይላል። ስለዚህ አሁን ልብ አርጉ። እንግዲህ አሁን ይሄ እያወራን ያለ እያወራንለት ያለውን ሰው ደግሞ አንዱ አምላክና እሱ በባህሪ ምንም እንደማይገኙ ልባ እንደማይገናኙ ትንቢተ ኢሳያስ ላይ ከመምጣቴ በፊት ማላይ ልምጣላችሁ መሰላችሁ? ቆያ አንዴ ማለት ያው ኢየሱስ ማን ነበር? ዮሐንስ ወንጌል ምዕራፍ 8 ቁጥር አርባ ላይ አሁን ከእግዚአብሔር ሰምቼ የነገርኳቸውን ሰው አለ። በቃ እውነት የሰማው ከማን ነው? ከእግዚአብሔር። ማን የሰማው ኢየሱስ። ስንት እግዚአብሔር አለ? አንድ እግዚአብሔር። ዘዳግም ስድስት አራት ላይ እስራኤል ስማ አምላካችን ያህዌ አንድ ያህዌ ነው ናቸው አለ። ይሄ አንዱ አምላክ ከአንዱ አምላክ ኢየሱስ እየሰማ ይናገር ነበር። አንዱ አምላክ ምንድነው ከተባለ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም ሊያው የማይችልም አለ። እንዴ እሱ ብቻ የማይሞት ነው ከተባለ ኢየሱስ እሱ ላይ እንመጣለን። ትንቢተ ኢሳይያስ ምዕራፍ 50 ቁጥር አስራ ሁለት ላይ ምን ይላል? የማጽናናችሁ እኔ እኔ ነኝ አለ። ማ ያህዌ አንዱ አምላክ የተባለው። የሚሞተውን ሰው ኢየሱስ ሰው ነው ልባርኩ የሚሞተውን ሰው እንደ ሳርም የሚጠወልገውን የሰው ልጅ ትፈራ ተፈራ ዘንድ አንተ ማን አለ አትፍሩ በቃ ሰው አትፍሩ። ሰው የተባለ ነገር ሁሉ አትፍሩ። ከማርያም የተወለደው ነው። ሰው አትፍሩ። አይመለክም። ከአምልኮ አንዱ ፓርት ነው መፍራት። ከዛ ቀጠለና አንደኛ ጢሞቴዎስ ምዕራፍ አንድ ቁጥር አስራ ሰባት ላይ ብቻውን አምላክ ለሚሆን ለማይጠፋው፣ ለማይታየው፣ ለዘመናት ንጉስ ምስጋና ክብር፣ የዘላለም ምስጋናና ክብር እስከ ዘላለም ድረስ ይሁን አሜን አለ። ማን ነው ብቻውን አምላክ የሚሆነው የተባለ የኢየሱስ አምላክ ኢየሱስ አባት የሆነው ኢየሱስ አምላክ አለው ጋይስ ተገንዘቡ በቃ ኢየሱስ አምላክ አለው። ይሄ ኢየሱስ ግን ምንድነው እንደ ሳር የሚጠወልግ ነው ይላል። አሁን ጥያቄያችን፣ እኛ ትኩረት አድርጋችሁ እንድመለሱልን የምንፈልገው ኢሳያስ 51:12 ላይ የሚጠወልግ ሰው ይፈራል ወይስ አይፈራም ነው ጥያቄያችን። ይዘራውን እዚህ ላይ እስቲ ካርገሽ ወደዚህ ወደዛ ሳትሄጂ የሚጠወልግ ሰው ይፈራል ወይስ አይፈራም? ይሄ መልስ ነው የምፈልገው። እሺ አመሰግናለሁ። ኢብሮ፣ እስቲ ዮሐንስ 1:1 አንብብልኝ። መጽሐፍ ቅዱስ አለ በቃ ይህ መስማት የሚታወልቅ ሰው ይፈራል አይፈራም? መስማት ስለማትፈልግ ገባህ? ኢብሩ መጀመሪያ እግዚአብሔር ነበረ ቃል ነበረ። አየህ፣ እውነትን መስማት ስለማትፈልግ ነው እንጂ እውነት ከፈለግ ኢየሱስ ክርስቶስ ማን ነው የሚለውን ከፈለግ ዮሐንስ፣ እኔ መጽሐፍ ቅዱስ ስላልያዝኩ መንገድ ላይ ስለሆንኩኝ፣ ዮሐንስ አንድ አንድን ሄደ አንብብልኝ ታዘዘኝ እስቲ። ምን ጀመረው? ቃል ነበር። ታዘዝ ከመስዋዕትነት ይበልጣል ይላል። ቃልም እግዚአብሔር ነበር። ይሄ መልስልህ። ይቀጥላል። ምንድነው? አዎ በቃ ይኸው ነገርህ እኮ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እሱ እግዚአብሔር ነበረ። ኢየሱስ ክርስቶስ ነበረ። ገባህ? ስለዚህ ዮሐንስን ብታነብልኝ ደስ ይለኝ ነበረ። እሺ ሌላውን ግን ተወውናል። እንደ ሳር የሚረግፈውን የሚጠወልገውን ስ ላይ ወደ ኋላ ሄደን ስናነብ የስላሴን አንድነት ካልነገርኩ ስለ ኢየሱስ ክርስቶስ ብነግርህ አንደርስታንድ አታደርገኝም። የስላሴን አንድነት ግን ልነግርህ መጀመሪያ ወደ ኦሪት ልውሰድህ ኦሪት ልውሰድህ ኦሪት ዘፍጥረት ላይ ልውሰድህና እኮ ላስረዳታ እኔ አንተ በእርግጥ አንተ እንትን ስለሆንክ አይደለም እኮ ይል እንዴ? ጌታ ኢየሱስ ክርስቶስ እኮ እነ ሙሴ ይበቁ ነበር እኮ ነቢያቶች እነ ዳዊት ይበቁ ነበር እኮ እሱ የመጣበት አላማ የሆሊውድ ፊልም ሊሰራ አይደለም ሊሞት ነው የመጣው ስርኤት በደም ስለነበረ ነው የመጣው የሰው ልጅ ከኃጢአቱ የተነሳ ከገነት ስለራቀ ከእግዚአብሔር ዘንድ ስለራቀ እኮ እውነት ልትሰማ ልብህ ለኛ ከሆነ ማወቅ አትችልም እውነት ይብራላችሁ ውይይት እንደዚህ አይደለም እኮ ቆይ ግን እሷ ልትሰብክ ነው የገባችው ውይይት የውይይትን እንትን አላሞቃችሁም ኢብሮ ትፈቅድልኛለህ አንድ የሆነች ነገር ብሰራ ደስ ይለኛል እዚህ ላይ እንትን አመልስልኝ ጨቅ ፕሮግራማችሁን ቀጥሉ አላቋረጥም ግን እንትን አመልሱልኝ ሙሐመድን ወይም ጉዳይዲመልስ ይልኛል ለ እዚህ እስር ቤቶች የተነሱ ጥያቄዎች ነበሩና ይጣቀማሉ ብዬ ስለማስባቸው እንትላለሁ። ከቻላቹ መሐመድ ወይ ፕሮግራማችሁን ቀጥሉ፣ ጥሩ ነው። እንትና ማን ነው ካለ ወይም ወንድማችን መሐመድ እሱ ቤት የተነሱ ጥያቄዎች ነበሩ። ትናንትና ቅድም የተነሱም ጥያቄዎች ያሉ አጠር አጠር ማንጎ መልኩ ሁለት ደቂቃ ሳንታች ቶሎ ቶሎን መልሳቸዋለን። ካለ መሐመድ ቢኖር ደስ ይለኛል። እዚህ ቦታ ጋብዬ ነበር፣ ፈልገው ነበር ቤት ስለተነሱ ጥያቄዎች